የሶስት ቢሊዮን ብር ወጪ የኢሬቻ ፖለቲካ ገጽታ ድፍን አዲስ አበቤን እያነጋገረ ይገኛል። በከባድ ስጋትና ውጥረት ውስጥ የሰነበተችውን አዲስ አበባና ፖለቲካዊውን ኢሬቻ በተመለከተ በዜና ትንታኔያችን ዳሰነዋል። የትም ያልተሰሙ አዳዲስ መረጃዎችንም ይዘናል። የሸዋ ተራሮች የብልጽግና አየር ወለድ ኮማንዶዎች መቀበሪያ ሆነዋል። የአየር ወለድ ኮማንዶ አባላት የተደመሰሱበት ታላቅ ከባድ ውጊያ ተካሂዷል። ብልጽግና ኤሊት ፎርስ እያለ የሚጠራው ኃይሉ የፋኖ ኃይሎች የልዩ ኦፕሬሽናል ቲም የማድረግ አቅማቸውን ያሳዩበትን ዘመቻ በቀዳሚው ዜና ወጃችን ይዘነዋል። በዘመቻ አርበኛ አደማሊ አባናደው ሙሉ ቤት አማራ ላይ ከባድ ሽንፈት እየገጠመው አገዛዙ የመጨረሻ ያለውን ሃይማኖታዊ ካርድ መዟል። ለመሆኑ በመካነ ሰላም የሆነው ምንድን ነው? ቀጥታ ከግንባር የንጉስ ሚካኤል አሊኮር ህዝብ ግንኙነት አርበኛ ሀምሳ አለቃ ሁሴን ኡመር መረጃውን ያደርሳችኋል። ደብረ ማርቆስ ከተማ በሰባ ሁለት ሰዓታት ውስጥ ሶስት ጊዜ ኦፕሬሽን መፈጸሙ ጄኔራሉን አስደንግጧል።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 በቅድሚያም ሰበር የድል መረጃ ወደምናደርስበት የግንባር መረጃችን እናምራለን። በሸዋ ግንባር በርካታ የአየር ወለድ ኮማንዶ አባላት የተደመሰሱበት ታላቅ ከባድ ውጊያ ተካሂዷል። አፋድ ሸዋ ጠቅላይ ግዛት እዝ የእዙ ልዩ ኦፕሬሽናል ቲም በወጣው የውጊያ እቅድ መሰረት ስኬታማ ኦፕሬሽን ፈጽም ያለው ያለው የአጼ አምደጽዮን ኮር አጼ ዳዊት ክፍለ ጦር ነው። በዛሬ ዕለት መስከረም 24 ቀን 2018 በሁለት መኪና ተጭኖ ሲጓዝ በነበረ የመቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር አሃዶች ላይ በተሰራው የደፈጣ ጥቃት በርካታ የኮማንዶ አባላቱን መደምሰሳቸውን ያስታወቀው እዙ፣ ውጊያው ስልታዊና በእቅድ የተመራ ነበር ሲል አስረድተዋል። ዛሬ መስከረም 24 ቀን ከረፋዱ ሶስት ሰዓት ላይ በመራ ቤቴ ቀጠና መነሻቸውን አለም ከተማ በማድረግ ወደ ኮላሽ ቀበሌ በወታደራዊ ተሽከርካሪ በጉዞ ላይ የነበሩት የአየር ወለድ ኮማንዶ አባላቱ ልዩ ስሙ ዋሪኝ ጥግ አበርጅት በተባለ ወንዝ ላይ የፋኖ ኃይሎች መብረቃዊ ጥቃት በማድረስ ከባድ ጉዳት ማድረሳቸው ታውቋልኝ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በመራቤቴ ቀጠና ከተሰማራው የእዙ ልዩ ኦፕሬሽናል ቲም የማድረግ አቅሙን ያሳየበት ዘመቻ በድል ተጠናቋል ያለው እዙ የዛሬው ማጥቃት የተለየ የሚያደርገው በውጊያው ከተሳተፉት የአጼ አምደ ጽዮንኮር አጼ ደይት ክፍለ ጦር አህዶች ውስጥ አንድም ጉዳት ያስተናገደ የፋኑ ኃይል አለመኖሩ፣ በአንጻሩ ጠላት ኤሊት ፎርስ ብሎ የሚጠራው ኃይሉ ሙሉ ጉዳት ያስተናገደበት ነው ሲል ያውደ ውጊያውን የድል ከፍታ ገልጾታል። በሸዋ ግንባር ባለፉት ሁለት ዓመታት የብልጽግና ሰራዊ ከመደበኛ እግረኛ ሰራዊቱ በተጨማሪ ከአጎራባች ልዩ ዞን የሚነሳ ጽንፈኛ ኦነጋዊ ኃይልን ጨምሮ የብልጽግና ልዩ ኮማንዶ ሪፐብሊካን ጋርድ እና የባህር ኃይል ሰልጣኞች ሳይቀሩ ለውጊያ አሰማራ ቢሆንም አገዛዙ መሬት ላይ ያለውን የውጊያውን እውነታ መቀየር አልቻለም። ተከታታይ የሜካናይዝድና የአየር ኃይል ሽፋን የሚያገኘው የብልጽግና ሰራዊት የሸዋ ተራሮች መቀበሪያው ሆነዋል። አፋር ሸዋ ጠቅላይ ግዛት እዝ ከጊዜ ወደ ጊዜ ተቋማዊነትን ማዕከሉ ያደረገ ዘመቻን አቅዶ የመምራትና ና የመገምገም የውጊያ ላይ ልዩ ስልጠናዎችን የመስጠት ስራዎችን አጠናክሮ በመስራት ላይ ይገኛል። የዞኑ ኮማንድ ፖስት ለአስቸኳይ ስብሰባ ተቀመጠ። ጀኔራሉ አዲስ መመሪያ ሰጥተዋል። በትናንትራ ሁለት አፋብሃ ቴድሮስ እዝ ደብረ ማርቆስ ከተማ ውስጥ በአይነቱ ልዩ የተባለለት የከተማ ኦፕሬሽን መስራቱን ተከትሎ የምስራቅ ጎጃም ዞን ኮማንድ ፖስት ሰብሳቢ እና የስድስተኛ እዝ ዋና አዛዥ ሜጀር ጀኔራል ብርሃኑ ጥላሁን ኮማንድ ፖስቱን ለአስቸኳይ ስብሰባ መጥራታቸው ታውቋል። የቀኝ የተየፍተ ንጉሴ ክፍለ ጦር ንጉስ ተክለሃይማኖት ብርጌድ በተከታታይ ደብረ ማርቆስ ከተማ በመግባት በወታደራዊ መረጃ ላይ የተመሰረተው ቃቶችን በማድረስ ላይ ይገኛል። ደብረ ማርቆስ ከተማ ላይ በሰባ ሁለት ሰዓታት ውስጥ ሶስት ጊዜ ኦፕሬሽን መፈጸሙ ጄኔራሉን አስደንግጠዋል። መስከረም ሀያ ሁለት ለመስከረም ሀያ ሶስት በሌሊት ደብረ ማርቆስ ከተማ በመግባት ቦሌ ውሃጋና አካባቢ የብልጽግና ሹማምንትን ይጠብቁ የነበሩ የሰራዊት አባላት ዋርድያ ላይ እርምጃ የወሰዱት የፋኖ ኃይሎች በተመሳሳይ መስከረም ሀያ ሶስት ቀን ስምንት ሰዓት አካባቢ ቀበሌ ስምንት ድረስ ዘልቆ በመግባት የብልጽግና ጥምር ጦር ላይ ማጥቃት ሰንዝረዋል። በዚህ ሳይወሰኑ መስከረም ሀያ ሶስት ለመስከረም ሀያ አራት ሌሊቱን የፋኖ ኃይሎች በደብረ ማርቆስ ከተማ ሶስተኛ ዙር አስደናቂ ኦፕሬሽን ሰርተዋል። በአራት አቅጣጫ በመግባት የደብረ ማርቆስን ከተማ ላይ የተመረጡ ወታደራዊ ኢላማዎችን ማጥቃታቸው ተሰምተዋል። ኦፕሬሽኑ በአራት አውደ ግንባሮች ማለትም በመሳቤት ኮሌጅ፣ ሲቪል ሰርቪስ ወንቃና መሀል አደባባይ አካባቢ የተደረገ ሲሆን ከሌሊቱ ሰባት ሰዓት ገደማ እስከ ንጋት በተደረገ ውጊያ በርካታ ቁጥር ያለው የብልጽግና ጥምር ጦር ሞትና ቁስለኛ ተደርጓል። ውጊያው በተደረገባቸው ሁሉም ቦታዎች ላይ የእጅ በእጅና የቦምብ ጥቃት እየተፈጸሙ ሲሆን ዋርድዮችን ጨምሮ በርካታ የብልጽግና ኃይል ሞትና ቁስለኛ ሆኗል። በደብረ ማርቆስ ከተማ ይህንን መሰል ተከታታይ ኦፕሬሽን ሲፈጸም የብልጽግናው ጄኔራል ሜጀር ጄኔራል ብርሃኑ ጥላሁን በከተማው ውስጥ ነበሩ። ይህንን ተከትሎ በዛሬው ዕለት የዞኑ ኮማንድ ፖስት በጄኔራሉ ሰብሳቢነት አስቸኳይ ያለውን ስብሰባ አካሂዷል። የፋኑ ኃይሎች ባለፉት ሁለት ተከታታይ ቀናት በሌሊትና በቀን በፈጸሙት ስኬታማ የከተማ ኦፕሬሽን የመከላከያ አባላትን ሚሊሻዎችንና መደበኛ ፖሊሶችን ኢላማ ያደረገ ነው። የፋኖ ኃይሎች የከተማ ዘመቻ የመምራት አቅማቸውን በተለይ ሰርጂካል ኦፕሬሽን የሚባለውን የከተማ ልዩ ወታደራዊ ኢላማዎችን የመምታት ልምዳቸው ማደጉ የስድስተኛ እዝ ዋና አዛዡን ሳያስደነግጥ አልቀረም። ይህንን ተከትሎ ጄኔራሉ ዛሬ በጠሩት አስቸኳይ የኮማንድ ፖስት ስብሰባ ላይ የጸረ ሰላም ኃይሎችን እኩይ ሴራ በማክሸፍ የሀገራችንን ሰላም እናረጋግጣለን ሲሉ ተሰምተዋል። የስድስተኛ እዝ ዋና አዛዥ ሜጀር ጄኔራል ብርሃኑ ጥላሁን የሚመሩት ሰራዊት ምስራቅ ጎጃም ዞን ሕዝብ በመውጋት የተሰ ተማራ ሲሆን በዛሬው ስብሰባቸው በደብረ ማርቆስ ከተማ የብአዴን የጸጥታና የፖለቲካ አመራሮችን በመሰብሰብ መመሪያ ሲሰጡ እንደዋሉ ጣቢያችን ከአካባቢ ምንጮች አረጋግጣለች። ለዞኑና ለወረዳ አስተዳደር የጸጥታ ኃላፊዎችም ልዩ መመሪያ ሰጥተዋል። ጀኔራሉ በሰጡት መመሪያ በከተማ ውስጥ ሆነው ለፋኖ ኃይሎች መረጃ የሚያደርሱ የፋኖ ኃይሎች ጋር ቀጥተኛና ተዘዋዋሪ ግንኙነት አላቸው የሚሏቸውን እያደኑ እንዲያስሩ ታዘዋል። ጀኔራሉ ጽንፈኛው እያሉ የሚጠሯቸው የፋኖ ኃይሎች እርሳቸው በሚመሩት ከተማ በሰባ ሁለት ሰዓት ውስጥ ሶስት ጊዜ ማጥቃት መፈጸሙ በክልሉ ኮማንድ ፖስት ሰብሳቢ ጀኔራል አበባ ታደሰ ሳያስወቅሳቸው እንዳልቀረም ተጠቁመዋል። ይህንን ተከትሎ እርምጃ እንዲወስድ ትዕዛዝ የሰጡት ሜጀር ጀነራል ብርሃኑ ጥላሁን በሚቀጥሉት ቀናት በደብረ ማርቆስ ከተማ የፋኖ ቤተሰብ ያላቸው ሕዝብን ያነሳሳሉ ተብሎ የሚታመንባቸው በሕዝብ ዘንድ ተቀባይነት ያላቸው ወጣቶችን፣ ምሁራን፣ ነጋዴዎችን የክትትል የማሰርና ደብዛቸውን የማጥፋት እርምጃዎች ሊወስዱ እንደሚችሉ የጠቆሙት ምንጮች የደህንነት ጥንቃቄ እንዲደረግ ምክረ ሃሳባቸውን ሰንዝረዋል። ጀነራል መኮነኑ የዞንና የሚልሻይል አንዳንድ አመራሮችን ከጽንፈኛው ጋር ይገናኛሉ በሚል መፈረጃቸውና አሁንም በጉዳዩ ላይ ተጨማሪ ግምገማ እንደሚደረ ደረግ ማስጠንቀቂያ እንደሰጡም ተሰምተዋል። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርሊኝ ብርሃኑ የጸጥታና የፖለቲካ አመራር ውስጥ ከፋኖ ጋር ግንኙነት ያላቸው አሉ በሚል እንደተገመገሙ ታውቋል። ጸረ ሰላም ቡድኖችን በማጥፋት ልማትን ማፋጠን የምርጫ ሳይሆን የህልውና ጉዳይ ነው ሲሉ የተሰሙት ሜጀር ጀኔራል ብርሃኑ ጥላሁን ሰራዊታቸው ወደ ዞኑ ከገባ ጊዜ ጀምሮ በርካታ የጦር ወንጀሎችን በመፈጸም ላይ ይገኛል። እንዲያም ሁኑ እሳቸው የኮማንድ ማዘዣ ማዕከላቸውን ባደረጓት ደብረ ማርቆስ ከተማ የፋኖ ኃይሎች በሰባ ሁለት ሰዓት ውስጥ ሶስት ጊዜ ወታደራዊ ኢላማዎችን የለየ ጥቃት በማድረስ አቅመ ቢስነታቸውን አሳይተዋቸዋል። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። የዛሬ የእኩለ ቀን መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። የሶስት ቢሊዮን ብር ወጪ የኢሬቻ ፖለቲካ ገጽታ ድፍን አዲስ አበቤን እያነጋገረ ይገኛል። አሁን በዚህ ሰዓት እቴጌ ጣይቱ አዲስ አበባ ብላ በሰየመቻት የመዲናዋ ሰማይ ስር መዓት ተፈጥሯል። ታላቋ ከተማ አዲስ አበባ በፖለቲካዊው ኢሬቻ ድግስ ተወራለች። ኦህዴድ ብልጽግና ገና እግሩን ከመትከሉ ከተሜነት የብሔርተኝነቴ ጠላት ነው በሚል ፍረጃ አዲስ አበቤና አዲስ አበባዊ እሳቤዎችን ምልክቶችንና ኢትዮጵያዊ ቀለሞችን እያጠፋ ለከተማ ፍጹም እንግዳ ኃይሎችንና ልምምዶችን በኃይል መጫን መጀመሩ ይታወሳል። የዚህ አሰራር አንዱ ምልክት ፖለቲካዊው ኢሬቻ ነው። የዛሬ ስድስት ዓመት መጋቢት 2011 ላይ የአዲስ አበባን ስንብት ያለው ሞጋቹ ጋዜጠኛ ተመስገን ደሳለኝ እነሆ ተንባይ ትንተናው ተፈጽመዋል። አንዴ አትረገም ዘላለም አይለቅህምና እንዲሉ ያለፉት ስድስት ፖለቲካዊ እሬቻዎች አዲስ አበባን ሙሉ ለሙሉ የሚያሰናብቱ ኦሮማይ ሆነዋል። የዘንድሮ ፖለቲካዊ እሬቻ በአዲስ አበባና በኦሮሞ ክልል ከተመረቁ ፕሮጀክት ጋር አጠቃላይ ወጪው ሶስት ቢሊዮን የወጣበት ሁነዋል። ይህ የኢሬቻ ፖለቲካዊ ገጽታ የኦህዴድ ብልጽግና ኢምፓየር እቅድ የኢትዮጵያን ሀገረ መንግስት ይዘት እንደገና የመከለስ፣ የመሸንሸን፣ የመፈወዝ ፕሮጀክት ዋና አካል ስለመሆኑ የፖለቲካ ታዛቢዎች እምነት ነው። ታንኩንም ባንኩንም የተቆጣጠሩት የኦህዴድ ገዢዎች በአዲስ አበባ ኢሬቻን የሚቃወም ካለ እሱ የስርዓቱ ጠላት ነው ከሚለው ፍረጃ አልፈው ነፍሱን የሚነጥቅ ገዳይ ቡድን አሰማርተዋል። የጣቢያችን የውስጥ ምንጮች እንደጠቆሙትም ፎሌ የተሰኘው አዲስ ቡድን ሌላኛው ኮሬ ነገኛ ሆነዋል። ይህ ቡድን በአዲስ አበባ የኦህዴድ ፖለቲካ የኃይል ማሳያ ይሆናል በተባለው ፖለቲካዊ እሬቻ ፕሮግራም ላይ ለክትትል ተሰማርተዋል። ከተለያዩ የኦሮሞ አካባቢዎች እንደ ዘማች በተሽከርካሪ ተጭነው የመጡም ሆነ በሸገር ከተማ ያሉ ነዋሪዎች ሲቪል ሰርቪስ ትራንስፖርት እና በአንበሳ ባስ ተሽከርካሪ አቅራቢነት ወደ መዲናዋ አደባባይ የመጣውን ሰው ደህንነት ያስጠብቃሉ የተባሉ እነዚህ ኃይሎች የደህንነት መስሪያ ቤቱን ሚና ደርበው በመስራት ላይ ናቸው። በተለይም በቤቱ መውጫ መግቢያ ተዘግቶበት የተቀመጠው አዲስ አበባይ በዚህ ቡድንና በሌሎች አጋዥ ግብረ ኃይሎች ጥብቅ ክትትል እየተደረገበት ይገኛል። አዲስ አበባ በፖለቲካዊው እሬቻ ሳምንት ከወትሮ በከፋ ሁኔታ ሰብአዊ መብቱ ተገፎ ማንነቱም እምነቱም ተገፎ ታሪኩም ባህሉም ተረግጦ ከከተማ ዲሞግራፊ ቅየራ ጋር አብሮ እንዲጠፋ በሰፊው ተዘምቶበታል። በከባድ ስጋትና ውጥረት ውስጥም ይገኛል። የብአዴን ካድሬዎችን ጨምሮ የደቡብ ተወላጅ ካድሬዎች ለታማኝ አገልጋይነታቸው ማረጋገጫ የጠየቁበት ወቅት ነው። አዲስ አበባ ሁሉም የብልጽግና የወረዳና የክፍለ ከተማ አመራሮች እሬቻ ሳይከበር ወደ ቤታችሁ አትገቡም ተብለው በቢሮ ማደራቸውንና በከተማዋ የጥበቃ ስራ ሲሰሩ ማደራቸውን ምንጮች ጠቁመዋል። ይህንን ያላደረገ የብልጽግና አመራርና ካድሬ የሚጠብቀው ቅጣት እጅግ የከፋ እንደሚሆንም መመሪያው ቀደም ብሎ በመውረዱ አብዛኞቹ ካድሬዎች ቤትና ቤተሰቦቻቸውን ካላዩ ዛሬ ሶስተኛ ቀናቸው ሆነዋል። ለእያንዳንዱ የስራ ክፍል ከ10 ሺህ እስከ 100 ሺህ ብር ቼክ ፈርመዋል። ለኢሬቻ ገንዘብ ማዋጣት ብቻውን በቂ አይደለም የሚለው የኦህዴድ ጥብቅ ትእዛዝ ለመንግስት ተቋማትና ሰራተኞች የታማኝ ካድሬነት ማረጋገጫ መስፈርት እንደወጣው ሁሉ ሌሎች አካላትም የነፃ አገልግሎት እንዲሰጡ ተገደዋል። የትራንስፖርት አገልግሎት ሰጪዎች የኢሬቻ ተሳታፊዎችን በነፃ እንዲያሳፍሩ ታዘው ትእዛዝ ካልፈጸሙ እርምጃ ይወሰድባቸዋል ተብሏል። ቀለሙ ቀይ፣ ጥቁርና ነጭ የሆነውን የአባገዳ ባንዲራም ወይንም ፋጂ በተሽከርካሪዎቻቸው ላይ ያላሰሩ አሽከርካሪዎች ከሁለት ሺ ብር ጀምሮ እየተቀጡ መሆኑን ተሰምተዋል። የገንዘብ ቅጣቱ በሸገር ከተማ እየተፈጸመ ሲሆን ከተለያዩ የኢትዮጵያ ክፍሎች ወደ መዲናዋ አዲስ አበባ የሚገቡ ባንዲራውን ያላሰሩ ተሽከርካሪዎችም የቅጣቱ ሰለባ ሆነዋል። የግል ድርጅቶች፣ ሆቴሎች፣ ባንኮች፣ የንግድ መደብሮችና የመንግስት መስሪያ ቤቶችም ይህንኑ ባንዲራ እንዲያውለበልቡ ታዘዋል። እንዲህ ባለ መልኩ የአባ ገዳን ባንዲራ ለምን አበዛችሁት የሚለን ካለ መልሱ አልበዛም ነው፣ ገና መታየት ስለጀመረ ነው፣ ወደፊትም ትለምዱታላችሁ ሲሉ አቶ ሽመለስ አብዲሳ የሚቃወሙትን መብት እንደሌላቸው አስረግጠዋል ። ባለፈው ስርዓት ማንነታችንን ለማጥፋት ከሰማይ በታች ያልተደረገ አልነበረም። አሁን ያን አሸንፈን አቧራ አራግፈን ተነስተናል። ከጨለማ እየወጣን ነው። ይህን የሚቃወሙ ቢኖሩም እኛ ግን ወሳኝ ምዕራፍ ላይ ነን ሲሉ ተደምጠዋል። ከሁለት ዓመት በፊት በዚህ ሁለት ኢሬቻን ቀይ ባህር እና ከብራለን ያሉት ሽመልስ በዚህኛው ኢሬቻ ላይ በማን አለብኝነት የኢምፓየር ፕሮጀክታቸውን ሲያብራሩ ታይተዋል። አለቃቸው አብይ አህመድ ደግሞ ኦሮሞ መልካ የሌለው ሕዝብ ራስ እንደሌለው ሕዝብ ነው እንደሚለው የባህር በር የሌላት ሀገር ኑሮ የሌላት ናት ብለን ለሕዝባችን ስንል የባህር በር ለማግኘት እየሰራን እንገኛለን። የባህር በር ፍላጎታችንም በዓለም አቀፍ ማህበረሰብ ዘንድ ተቀባይነት እያገኘ ነው ብለዋል። ከንቲባ አዳነች አበቤ በበኩላቸው ድል ስላደረግን ሆራ ፊንፊኔን ማክበር ችለናል ሲሉም ተሰምተዋል። እነዚህ የኦህዴድ ገዢዎች ድል የሚሉት በሌሎች ስብራት እኛ ተጠገንን በሚል ስሌት መሆኑም ከንግግር እስከ ድርጊታቸው ድረስ ተጋላጭ አድርጓቸዋል። በጉዳዩ ላይ የጣቢያችን ምንጮች እንደጠቆሙት የትራንስፖርት አገልግሎቶች፣ የንግድ ተቋማት፣ በተለይም ባንኮችና ኢንሹራንሶች፣ ማህበራት፣ ባለሀብቶች፣ አዲስ አበባ ከተማ አስተዳደር፣ ፌዴራል መንግስትና የኦሮሞ ክልል መንግስት ለፖለቲካዊ እሬቻ በርካታ ገንዘብ ያዋጡ ሲሆን ከእነዚህ ውስጥ የኦሮሞ ክልል አዲስ አበባና ባንኮች ከፍተኛውን የመዋጮ መጠን ሸፍነዋል። የተመረቁ ፕሮጀክቶችን ጨምሮ ሲምፖዚየሞችንና የባህል ትዕይንቶችን ድግስና አልባሳት አጠቃላይ የሶስት ቢሊዮን ብር ወጪ ፈሶ ደርሶበታል። ከዚህ ውስጥ 275 ሚሊዮን ብሩ ለባህል አልባሳትና ተያያዥ ወጪ የወጣበት ነው። ከሚወጣው በላይ የማላመጥ ልምድ ያለው ኦህዴድ ብልጽግና የኢሬቻ ፖለቲካው እየገነባሁት ነው ለሚለው ኢምፓየር ዋና ምሰሶ አድርጎ በማሳየት ላይ ነው። የግዛት ማስፋፋትና የባህል ጨፍለቃን በየምዕራፉ ያስኬደው ኦህዴድ ብልጽግና አራት ኪሎን ከተቆጣጠረበት ጊዜ ጀምሮ ከኦሮሞ ክልል ጋር ድንበር የሚጋሩ ሁሉንም ክልሎችና አዲስ አበባ ከተማ አስተዳደርን ጭምር የመጨፍለቅ ዓላማውን ለማሳካት ቀውስን ማጭበርበርና ማደናገርን ማስፈጸሚያ አድርጎ ታይተዋል። አዲስ አበባ ከተማን በፖለቲካ ኢኮኖሚና ባህላዊ ሁኔታዎቿን የሚለውጥ የወረራ ተግባር የፈጸመው ኦህዴድ መዲናዋን ከአዲስ አበቤዎችና ከመላ ኢትዮጵያውያን እጅ ለመንጠቅ ሶስት ቢሊዮን ብር ፈሰስ የተደረገበት የፖለቲካዊው ኢሬቻ የድግስ ወረራ አስረጅ ምሳሌ ነው። ዛሬ በዚህ ዕለት የአዲስ አበባ ሕዝብ ግርግሩ እስከሚያልፍ ከቤት አልወጣም የሚል እንጂ ስብስቡን እንደ በዓል ቆጥሮ በዓሉን ልካፈል የሚል የላ ኦህዴድ አደባባዩ ላይ ገዘፌ ልታይበት ያለው ፖለቲካዊ ኢሬቻ ለአዲስ አበባው ግርግር እንጂ በዓል ሆኖ አልታየም። በመጨረሻም በዘመቻ አርበኛ አደማሊ አባናደው ሙሉ ቤት አማራ ላይ ከባድ ሽንፈት የገጠመው አገዛዙ የመጨረሻ ያለውን ሃይማኖታዊ ካርድ መዘዋል። የብልጽግናው አገዛዝ መካነ ሰላም የሃይማኖት ግጭት ለመፍጠር የመዘዘውን ካርድ አስመልክቶ የንጉስ ሚካኤል አሊኮር ህዝብ ግንኙነት አርበኛ ሀምሳ አለቃ ሁሴን ኡመር ዛሬ መስከረም 24 2018 ከቦታው የሚከተለውን መልእክት አስተላልፈዋል። ሰላም ጤና ይስጥልኝ አርበኛ ሁሴን ኡመር እባላለሁኝ ከአማራ ፋኖ ብሔራዊ ሀይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ከወር ህዝብ ግንኙነት ነኝ እንደሚታወቀው በዘመቻ ሳጅን አደም አሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በቀጠለበት ሰዓት ላይ አዲስ አሰላለፍ ይዞ የመጣበት ሁኔታ የወጣበት ዓላማ እንደሚታወቀው ከአማራ ሕዝብ ኪሳራና ከአማራ ሕዝብ ውርደት ውጪ ሌላ ታርጌት ያላደረገው የመከላከያ እና የክልሉ ብልጽግና ሰራዊት በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴድሮስና ና የሚኒሊክዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው አላማ ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋ ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የስርዓቱ አቀንቃኞች እና የሚኒሻ አባላት የሞቱትን እነሱን ለይቶ በስምነት ጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙ ማህበረሰብ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። በዚህ ደግሞ የአማራ ሕዝብ መደናገር እና ሌላ ጭንቀት ውስጥ ወይም ሌላ ሀሳብ ውስጥ መግባት አይጠበቅበትም። እኔም እንደማንኛውም አማራ አማራ ነኝ ብዬ ሙስሊም እምነት ተከታይ ሆኜ ወደዚህ ትግል ስቀላቀል እኔ ከጓደኞቼ ከትግል አጋሮቼ ጋር ሳልጣላ ሰፈር ላይ ቁጭ ብሎ የሃይማኖት ግርግር ለሶስት ለአራት ለአምስት የተከፈለበት ሁኔታ ባለበት ሁኔታ ላይ ያንን ፍላጎታቸውን መንግስትን ተደግፈው ሃይማኖቱን ለማፍረስ የሚጥሩ ኃይሎች ደግሞ ይህንም በማጮህ ላይ ይገኛሉ። እንደሚታወቀው በምዕራብ ወረዳ አካባቢ ላይ በገነቴ አካባቢ ሙሉ ለጋምቦ ከላል አካባቢ ከጀርባቸው ላይ ማለትም ሳጅን አደማሊ ሲያዋጋቸው የነበሩ ሙሉ ሁለት ክፍለ ጦሮች ሸዋንግዛው ዘጠና አምስት ፐርሰንት ሸሁሴን ጅብሪል በታላቁ የወሎ ሸህ በሸህ ሁሴን ጅብሪል የተሰየመው ክፍለ ጦር ዘጠና ዘጠኝ ፐርሰንት ሙስሊም የሆኑ ክፍለ ጦሮች ያሉበት መሆኑን ማንኛውም የአማራ ሕዝብ ሊያውቅ ይገባዋል። ሌላ ከዚህ በተጨማሪ አርበኛ ሳጅን አደማሊ በወሎ ላይ ይሄንን ገድል የሰራ ጀግና በመሆኑ ሙስሊም አርበኛ ወንድማችን በሱ ስም ተሰይሞ ጀብድ መስራት አለብን የሚል ሙሉ በሙሉ እንቅስቃሴ እንዳለና ፈጽሞ ፈጽሞ የሃይማኖትን ልዩነት የማያስተናግድ ለሰከንድም ቢሆን ይሄንን ጆሮ ሰጥቶ ሊያዳምጥ የማይችል የአማራ ህዝብና የአማራ ፋኖ እንዳለ እናምናለን። ከዚህ በተጨማሪ የአማራ ፋኖ ወለጋ ለታረደችው አይሻ ሰይድ ክፍለ ጦር የሰየመበትና በክፍለ ጦር ስም እንድትጠራ የእሷን የዛችን የሕፃን ሙስሊም ልጅ ደም ለመመለስ ብዙ ወጣት እየረገፈበት ያለ ትግልን የመንግስትን ዓላማ ተከትለው በየቦታው በየገጠሩም በተለያየ ከተማ ስልክ እየተደዋወሉ ህዝቡ እንዲነሳና እንዲንቀሳቀስ በሃይማኖቱ ስም ያሰማራቸው የሚዲያ ሠራዊቶቹም ታላቅ እንቅስቃሴ ላይ ስለሆኑ ይህንን ተገንዝቦ ማንኛውም ኢትዮጵያዊ ይህንን ድርጊት ሊያወግዘው ይገባል እላለሁኝ። አመሰግናለሁ። ክብራትና ክብራን ቤተሰቦቻችን፣ ለእኩለ ቀን የተሰናዱት መረጃዎቻችን የተከታተሏቸኋቸውን ይመስሉ ነበር። ክብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑ፣ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር